አዲሱ የስራ ስምሪት አዋጅ ምን የተለየ ነገር ይዞ መጥቷል? በትናንትናው ዕለት መጽደቁ ይታወቃል። እኔም አመሰግናለሁ። እንደምን ዋላችሁ? አዎ ተከታታይ ያለሁኝ በጥሩ ሁኔታ ተዘግቧል። እንዲሁም ተጨማሪ መረጃ ለመስጠት ያክል ትልቁ ትናንትና የተከበረው የህዝብ ተወካዮች ምክር ቤት ያጸደቀው አዋጅ ሂደቱን ተከትሎ ላለፉት ሶስት ዓመታት የውጭ ሀገር ስራ ስምሪት ጋር ተያያዥነት ያላቸውን ጉዳዮች በማጥናት የአሰራር ስርዓቶችን በአዲስ መልክ በመቅረጽ የሀገራትን ልምድ እንደዚሁ በማጥናት በእኛ ተጨባጭ ሁኔታም ያሉ እድሎችና ማነቆዎችን በመለየት ሶስት መሰረታዊ ምሰሶ ላይ የተመሰረቱ በአቅርቦት በስምሪት ሂደት በሚኖር የሰው ኃይል ዝግጅት ማለት ነው። በሂደቱን ለማሳለጥ በሚያስችሉ አስቻይ ሁኔታዎች እና በፍላጎት መዳረሻ ሀገራት ጋር ባሉ ጉዳዮች ላይ ያውጠነጠኑ መሰረታዊ ስርዓቶችን ተግባራዊ ለማድረግ ዝርዝር ድንጋጌዎችን የያዘ ነው። ከሁሉ በላይ እስካሁን ከነበረው አዋጅ ምንድን ነው የሚለየው ተብሎ ከተወሰደ፣ በዚህኛው አዋጅ የተቀመጡ ዝርዝር ጉዳዮች በአድማሳቸው በስፋትና በጥልቀታቸው መነሻ ያደረጉት ላለፉት ዓመታት እንደ ሀገር በርካታ የለውጥ አጀንዳዎችን ቀርፀን ተግባራዊ ስናደርግ ቆይተናል። ከዚያ ውስጥ አንዱና የመጀመሪያው የዜጎች የውጭ ሀገር ስራ ስምሪት ጉዳይ የኢትዮጵያ ብሔራዊ ጥቅሞች አጀንዳ አካል ሆኖ እንዲቀረጽ ተደርጓልና ይሄም አዋጅ ከዚያ ጋር በተዛመደ መንገድ አዳዲስ ድንጋጌዎችን አክሎ በስፋት በዘርፉ ያሉ ተዋንያንን ዜጎችን መዳረሻ ሀገራት ላይ ሊኖራቸው የሚገባ የክብር የደህንነት የመብትና የጥቅም ጉዳዮች በሙሉ ዘርዘር ብለው የተካተቱበት እንዲሆን ተደርጓል እና ይሄ አንድ የተለየ ቦታ ከያዙ ጉዳዮች ውስጥ አንዱ ነው። ዘርፉ በርካታ ተዋንያን ከሀገር ውስጥ እስከ መዳረሻ ሀገር ድረስ የሚያሳትፍ በመሆኑ የሀገር ውስጥ የዘርፉ ባለድርሻ አካላት ጠንካራ፣ ይህንን ትልቅ ኃላፊነት መሸከም የሚችሉ በመዳረሻ ሀገራት ዘንድ ደግሞ የመደራደር አቅማቸው ያደገ እንዲሆን ለማድረግ አስቻይ ሁኔታን ጭምር የሚፈጥር ተደርጎ ነው የተቀረጸው። ስለሆነም የዘርፉ ተዋንያን በራሳቸው ውስጥ በሚኖር መለስተኛ የሆነ በደንብ የማያሳድግ የማያጎለብት አይነት ሂደት ውስጥ እንዲያልፉ ሳይሆን ከሌሎች ትልልቅ አቅምና ጉልበት ካላቸው አካላት ጋር የሚደረግ ፉክክር ስለሆነ ይሄንን ለመወጣት የሚያስችል ቁመና ላይ እንዲሆኑ የሚያደርግ ጠንካራ አደረጃጀት ያላቸው እንዲሆኑ የሚያስችል ነው። ስለዚህ የዜጎችን ጉዳይ ተመልክቷል። በሂደቱ ያሉ ተዋንያንን ጉዳይ በዚሁ አይቷል። ምን አስቻይ ሁኔታዎችን ደግሞ መፍጠር ይገባል የሚለው በርካታ ባለድርሻ አካላት መንግስታዊ የሆኑም ያልሆኑም የሚሳተፉበት ስለሆነ በቅንጅት መስራት የሚችሉበትን እድል በደንብ ዘርዘር አድርጎ አይተዋል። ከእስካሁኑ ደግሞ የሚለየው በቴክኖሎጂ የታገዘ የዜጎች ደህንነት እንግዲህ ከሄዱ በኋላ ሳይሆን ገና ቤታቸው እያሉ ጀምሮ ደህንነታቸውን ባረጋገጠ የምዝገባ የምልመላ እና የስምሪት ሂደት ውስጥ ማለፍ አለባቸውና ይህንን ደግሞ በቴክኖሎጂም ጭምር ታግዞ ለመስራት የሚያስችል ድንጋጌ እንዲኖረው ተደርጎ ነው የተቀረጸው፣ እና በበቂ ዝግጅት በተሟላ ጥናት ላይ ተመስርቶ የሚመለከታቸውን ባለድርሻ አካላት በተከታታይ በማሳተፍ ተገቢውን ግብዓት አክሎ የጸደቀ አዋጅ ነው ማለት ነው። መልካም ወይዘሮ ሙፈሪያት በተለይ በሕዝብ ተወካዮች ምክር ቤት በረቂቁም ጊዜ የተደረጉ ውይይቶች፣ በክፍተቶችም የተነሱ ጉዳዮች አሉ፣ የተሻሻሉ ጭምርና እንደው በአጠቃላይ አዋጁ በኤጀንሲዎች በኩል የሚነሱ ቅሬታዎችን ምን ያህል ከግምት ያስገባ ነው ማለት ያስችለናል? እንግዲህ ቅድም እንዳልኩት የኢትዮጵያ ብሔራዊ ጥቅም አካል ሆኗል ማለት ኤጀንሲዎችም ከእስካሁኑ የላቀ ኃላፊነት አለባቸው ማለት ነው። እንደ ተራ ሸቀጥ ወይም እንደ ሌላ አገልግሎት የሚሸጥና የሚገዛ ጉዳይ አይደለም። ሰውን የሚያክል ዜጋን የሚያክል ክቡር ነገር ውሳኔው እና ፍላጎቱ ሆኖ እስከፈቀደ ጊዜ ድረስ ሕጋዊ ስርዓቱን ተከትሎ የሚሰማራበት ሂደት ስለሆነ ከወትሮ የተለየ ሀላፊነት ይጠበቃል። በዘርፉ ኤጀንሲዎች ብቻ ሳይሆኑ በዘርፉ የሚሳተፉ ተዋንያን በሙሉ በተወሰነ ደረጃ፣ ቀላል ባልሆነ ደረጃ በርካታ የመረጃ መጣረሶች እንደነበሩ ታዝበናል። አንዳንድ ሚዲያዎችን በዘገቡት ዘገባ እውነቱ ሁሉም ኤጀንሲ እንደየአቅሙ እንዲሰራ የሚያስችል ሁኔታ ነው የፈጠረው። አነስተኛ ቁጥር መላክ እችላለሁ ያለም በልኩ ከፍተኛ ቁጥር ያለው ሰው ማሰማራት እችላለሁ ያለም በልኩ እንደየልኩ እንዲያሰማራ እድል የሚሰጥ ነው። በሌላ መንገድ መቶም ሰው የላከ አስርም ሰው የላከ እኩል ይታይበት ከነበረው መቶ ሰው የላከ ህጋዊ ስርዓቱን ተከትሎ ጥራቱን ጠብቆ አሰልጥኖ አብቅቶ የተዘጋጀውን የሰው ኃይል በህጋዊ መስመርና መንገድ የላከ ሰው በላከው ቁጥር ማግኘት ያለበትን ማትጊያ ማግኘት አለበት ማለት ነው። እሱ ቅድም በማነሳው መንፈስ ይሄ ቅሬታ የሚፈጥር ሳይሆን ለተለወጠው ሁኔታ እንዲመጣ ለፈለግ ነው። አዲስ አይነት ነባራዊ ሁኔታ የህጋ ህጋዊነትን በማስፋት ህገወጥነትን ለመከላከል ያስቀመጥናቸው ሁኔታዎች ዝግጁና ብቁ ለሆኑ ኤጀንሲዎች የበለጠ አቅምና ጉልበት የሚሆን ነው ማለት ነው። ቅሬታ የሚፈጥር አይደለም። ከአሁን ቀደም ስንሰራበት የነበረውን የማስያዣ ገንዘብ መጠን ቀነስን እንጂ አልጨመርንም። ለምሳሌ መቶ ሺህ ዶላር ነበር ማስያዣ። አሁን ባለው ሀምሳ ሺህ ነው መነሻ ያደረግነው ሀምሳ ሺህ ዶላር ማስያዣ፣ ትልቁ ደግሞ ሁለት መቶ ሀምሳ ሺህ ነው የሆነው። ይሄ የመዳረሻ ሀገር ገደብ እንዳይኖርባቸው ያደርጋል። በዚህ ደረጃ በኩባንያ ደረጃ እየተቋቋሙ የሚመጡትን የሚያሰማሩት የሰው ኃይል ቁጥር ላይ ገደብ እንዳይኖርባቸው ያደርጋል። በዛ ደረጃ ደረጃ አምስት ደረጃ አራት ደረጃ ሶስት ደረጃ ሁለት ደረጃ አንድ እየተደረገ ነው እየተቀመጠውና በተቀመጠው ደረጃ ልክ የሚያሰማሩት ሰው የመዳረሻ ሀገር ብዛት እድል እያገኙ ይሄዳሉ ማለት ነው ይሄ የመወዳደሪያ ምህዳሩና ቦታውን የሚያሰፋ በትጋታቸው ልክ እድልና እውቅና የሚሰጥ አይነት ስርዓት ስለሆነ እንግዲህ ያው አዲስ ነገር ሲሆን አንዳንዴ የሚከብድ ሊመስል ይችል ይሆናል። እውነታው ግን ከአንድም ሁለት ጊዜ ውይይት አድርገናል። እኔ ራሴ የተሳተፍኩበት አዋጁ ላይ ምክክር አድርገናል ከኤጀንሲዎች ጋር ይሄ ነገር ይበዛብን ይሆን ወይ የሚል ስጋት አላቸው። እንዴት እንደማይበዛ ደግሞ አሳይተናል። የዜጎች ደህንነት ይረጋገጥ ካልን 2030 የሚልቅ ሰው የሆነ አይበለውና የሆነ አስቸጋሪ ነገር ቢያጋጥም እነዛን ዜጎች መልሶ ወደ ሀገር ለማምጣት የሚያስችል ዝግጁነት አለው ወይ የሚል ነው። ይሄ የዚህ ማስያዣ ገንዘብ ጥሩ ትርጓሜ። ምናልባት ከዚሁ ጋር አያይዘን አንድ ጥያቄ እናንሳ አክለን ጥያቄና አንሳ ወይዘሮ ሙፈሪያት በተለያዩ አጋጣሚዎች ላይ ማስታወቂያዎች ሲነገሩ ይስተዋላል። የስራና ክህሎት ሚኒስቴር ወደ ተለያዩ የአውሮፓ ሀገራትም ሊሆን ይችላል የስራ ስምሪት እያደረገ ነው የሚሉ ማስታወቂያዎች ሲነገሩ ይሰማል። እና ምናልባት አዲስ ከጸደቀው አዋጅ ጋር ተያይዞ መሃል ላይ የሚፈጠሩ ማጭበርበሮች እንዳይኖሩ ከማድረግ አንጻርስ ምንድን ነው የታቀደው? በዋናነት ዜጎች በዚህ ጉዳይ ላይ ትክክለኛው መረጃ ምንድን ነው የሚለውን በደንብ አውቀው ነቅተው መጠበቅ አለባቸው። እኛ በገጾቻችን በሌሎችም የብዙሀን መገናኛዎች የትኞቹ ሀገራት ጋር ነው ስምምነት ያለን የሚለውን እያሳወቅን ነው። ምን ሄደው? ሄደው የትኞቹ ኤጀንሲዎች ናቸው ህጋዊ ፈቃድ ያላቸው፣ እነማን ናቸው ከሚኒስቴር መስሪያ ቤቱ ህጋዊ ፈቃድ ያገኙት የሚለውን የሚኒስትር መስሪያ ቤቱ ድረገጽ ላይ እያሳወቃል። ስለሆነም ይህንን መረጃ በመከታተል ማወቅ ይጠይቃል። በየእርከኑ ያሉ የአንድ አገልግሎት መስጫ ማዕከላትን ይህንን መረጃ ለዜጎች በደንብ እንዲያደርሱ ለማድረግ ተጨማሪ ጥረት ይደረጋል። በስካሁኑ ሂደት ግን እኛ ሀገራት ነው ህጋዊ ስምምነት አለ። እነዚህ ሀገራት ዝርዝር ይታወቃል። አውሮፓ ላይ ገና ስምምነት ለማድረግ ሂደት ላይ ያሉ ጉዳዮች አሉ። ከኩባንያዎች ጋር ካሁን ቀደም ያደረግነው ስምምነት አለ በኩባንያው በኩል በጊዜው ያዝ አድርገናል፣ ጠቸው ጉዳዮች እስኪጠሩ ጊዜ ድረስ። ነገር ግን ከሌሎች አውሮፓ ሀገራት ጋር የተጠናቀቀ ስምምነት የለም። ሂደት ላይ ያለ፣ ለምሳሌ ካሪቢያን ሀገራት ላይ ሂደት ላይ ያለ ንግግር አለ። የተወሰኑ አውሮፓ ሀገራት ላይ ሂደት ላይ ያለ ንግግር አለ። ሲጠናቀቅ በይፋ ተጠናቋል እንላለን። እኛም እየታዘብን ወደ ሕግም እያቀረብን ያለ ነው። በንግድ ፈቃድ አውጥተው ሰዎችን እንልካለን በሚል መንገድ ዜጎችን እያሳሳቱ ያሉ አካላት አሉ። የህግ ተጠያቂነት እንዳለባቸው ማወቅ ይኖርባቸዋል ማለት ነው። አይ ቲንክ የህግ አስከባሪ አካላት ተገቢ መስራ ሰሩ እንዳለ አውቃለሁ። መልካም። የስራና ክህሎት ሚኒስትር ሙፈሪያት ካሚል እጅግ አድርገን ነው የምናመሰግነው ለሰጡን ማብራሪያ ሰዓቶን ወስደው ውስደው ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ጋር ላደረጉ ቆይታ እጅግ አድርገን እናመሰግናለን። መልካም ቀን ይሁን።